አሁን ሩፋኤል ሩፋኤል የሚል የለም፣ ማርያም ማርያም የሚል የለም። ቀጥታ ነርስ ነርስ ነው የሚለው። ሰዎች በጸነሱበት ወቅት በተለይ ሕፃኑ በማኅፀን ውስጥ አርባ ቀን ሞልቶት መልኩ መሳል ከጀመረ ጀምሮ እስከ ምጥና መውለጃ ቀን ድረስ በቅርብ ይጠባበቃል ቅዱስ ሩፋኤል። ቁስል በመፈወስና የሰዎችን በሽታ በማዳን ይታወቃል ቅዱስ ሩፋኤል ማለት ነው። መልኩን ወይም ድርሳኑን በወገባቸው እየታጠቁ ሆዳቸውን እያሻሹ እናቶቻችን ይወልዱ ነው። እንደምሰነበታችሁ የተከበራችሁ የፓቲዩ ቤተሰቦች እንግዲህ ዛሬ ስለ ሊቀ መላእክት ቅዱስ ሩፋኤል ሰምታችኋቸው የማታውቁትን ወይም ከዚህ በፊት አድምጣቸው የምቸ የማታውቁትን ነገሮች ዜላቸው ቀረብ ያለው እስከ መጨረሻው ድረስ በማዳመጥ ትምህርት እንዲታገኙ እንዲሁም ደግሞ ከቅዱስ ሩፋኤል ረድኤት በረከት እንዲተሳተፉ ጠይቃለሁ። እንግዲህ ይሄ በህይወታችሁ ውስጥ ትልቁ ትምህርት ነው። ይህን ነገር መስማታችሁ በህይወታችሁ ትልቅ ነገር እንዲታተርፉ ያደርጋችኋል በተለይ ነፍሰጡሮች ካሉ ወይም ደግሞ እርጉዞች ካሉ ይህን ትምህርት እንዲሰሙ ታደርጓቸው በጣም ጥሩ ነው። ምክንያቱም ትልቅ ትምህርት የሚሰጥ ነገር ስለሆነ የምንነጋገረው ማለት ነው። ሶስት ነገሮችን በዋናነት እንነጋገራለን። ሊቀ መላእክት ቅዱስ ሩፋኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ ከሊቃነ መላእክት መካከል ሶስተኛው ነው። ቅዱስ ሚካኤል አለ፣ ከዛ ቅዱስ ገብርኤል አለ፣ ሶስተኛው ቅዱስ ሩፋኤል ነው። ከሰባቱ ሊቃነ መላእክት አንዱ ነው ማለት ነው። እንግዲህ በመጽሐፈ ጦቢት ላይ የምናገኘው ነው ምዕራፍ 12 ከቁጥር 13 ላይ እናገኘዋለን። የስሙ ትርጉምም ደግሞ እግዚአብሔር ፈዋሽ ነው ወይም የእግዚአብሔር ደስታ የሚል ትርጉም ይሰጣል፣ ቅዱስ ሩፋኤል ማለት ነው። በቤተ ክርስቲያናችን በሚሰጠው ትምህርት በዋናነት በትረ መንግስቱ በሆነው መጽሐፈ ጦቢትና በመጽሐፈ ሄኖክ ላይ በጣም በብዙ ቦታ ተጠቅሶ ይገኛል፣ የቅዱስ ሩፋኤል ስም ማለት ነው እና በዚህም መሰረት ቅዱስ ሩፋኤል መጀመሪያ የምናገኘው ፈዋሴ ዱያን ወይም ደግሞ ፈዋሴ ደዌ ነው። በዚህ ይታወቃል። ምክንያቱም ቅዱስ ሩፋኤል የስልጣን ባለቤትነት አለው። ቅዱስ ሩፋኤል በበሽታና በሰው ልጆች ቁስል ላይ የተሾመ መልአክ ነው። እንግዲህ ይህንም በመጽሐፈ ሄኖክ ምዕራፍ 10 ቁጥር 13 ላይ እንደምናገኘው ቁስል በመፈወስና የሰዎችን በሽታ በማዳን ይታወቃል። ቅዱስ ሩፋኤል ማለት ነው። እንግዲህ ነገ ቅዱስ ሩፋኤል ከመሆኑ የተነሳ እናንተም ትምህርት አገኙበታላችሁ ብዬ አስባለሁ። ከነገ ጀምራችሁ ብዙ ነገሮችን ስለ ቅዱስ ሩፋኤል ስታ እንዲታውቁ ማድረግ ትጀምራላችሁ ብዬ ያስባለሁ። የፈውስ አገልግሎት ከእግዚአብሔር በተሰጠው ስልጣን ስጋ ደወይና መንፈሳዊ ደወይን ይፈውሳል። ለቆሰሉ ፈውስን ይሰጣል። ለምሳሌ በመጽሐፈ ጦቢት ላይ ስናይ የአባቱን የጦቢትን አይን በአሳ ሐሞት እንዲያበራ ለጦቢያ ነግሮታል። እና ጦቢያ ቅዱስ ሩፋኤል እንደነገረው ሂዶ የአባትህን አይን በአሳ ሐሞት ፈውሰው ብሎ ሲነግረው ጦቢያ ህዶ የአባቱን አይን የጦቢትን አይን ማለት ነው በሐሞት ቀብቶ አድኖታል ማለት ነው። ይሄ ምንድ ነው የደዌ ስጋን የሚፈውስ እንደሆነ ቅዱስ ሩፋኤል የሚያሳይ ነው። ይሄ መጀመሪያ ሁላችን የምናውቀው ነው። ሌላኛው ሁለተኛውና በጣም ዋነኛው ፈታሔ ማኅፀን ነው። ፈታሔ ማኅፀን ነው የእናቶችና የህፃናት ጠባቂ በመባል የሚታወቃል። ሴቶች በጸነሱበት ወቅት በተለይ ህፃኑ በማህፀን ውስጥ አርባ ቀን ሞልቶት መልኩ መሳል ከጀመረ ጀምሮ እስከ ምጥ እና መውለጃ ቀን ድረስ በቅርብ ይጠባበቃል። ቅዱስ ሩፋኤል በጣም የሚያስደስተው ነገር ይሄ ነው። ቅዱስ ሩፋኤል የወላዶችን ማኅፀን የሚፈታ ወይም ፈታሔ ማኅፀን እየተባለ ይዘመርለታል በአብያተ ክርስቲያናት መዝሙር ማለት ነው። እና አዋላጅ ባልነበረበት ሐኪም ባልነበረበት ጊዜ በቅዱስ ሩፋኤል ተማምነው የቅዱስ ሩፋኤልን መልኩን ወይም ድርሳኑን በወገባቸው እየታጠቁ ሆዳቸውን እያሻሹ እናቶቻችን ይወልዱ ነበር፣ ያለ ምንም ያለ አንዲት ዶክተር ያለ ሐኪም ማለት ነው። ዛሬ ነገሮች እየተገለባበጡ ሩፋኤል ሩፋኤል ወይም የሚል የለም። እመቤታችን በአዲስ ኪዳን ተተክታለች። እመቤታችን ደግሞ ማርያም ማርያም መቤት መቤት እየተባለ ለእናቶቻችን ምጥገር እንዲሆን ቶሎ እንዲገላገሉ ታደርጋለች። ግን አሁን ሩፋኤል ሩፋኤል የሚል የለም፣ ማርያም ማርያም የሚል የለም። ቀጥታ ነርስ ነርስ ነው የሚለው። ግን ዝሮ ዝሮ ነርስ ቢኖርም ባይኖርም፣ ወይም አዋላጅ ቢኖርም ባይኖርም፣ የአዋላጅን ቦታ ተክቶ ወይም የነርሶችን ቦታ ተክቶ ወይም እነሱ ጋር ሆኖ ቅዱስ ሩፋኤል ጠባቂነቱን ያሳያል። ያ ማለት እሱ ከሌለ በእግዚአብሔር የተሾመ ነውና በሰላም እንዲገላገሉ የሚጠብቅ የሚያደርግ ነውና እሱ በሌለበት ማንም ሰው ማዋለድንና በጤና ማገላገልን አይችልም። ስለዚህ በሕፃናት በሚወለዱበት ጊዜ የተሾመ ቅዱስ ሩፋኤል ነው። አንዱ ይሄ ነው። ከዛ ውጭ ደግሞ ምጥና ጭንቀትን ያቀላል። በወሊድ ጊዜ ከሚመጣ ጭንቀትና ህመም ስሙን ጠርተው የሚማጸኑት ረዴቱን አይነፍጋቸውም። ጭንቀታቸውን ያቀልላቸዋል እንግዲህ ምጥና ጣር የሚበዛባቸው ሰዎች አመጠው የሚወልዱ በጣም ብዙ ጊዜ በቀላሉ አይወለድም ነበር። ብዙ ጊዜ አመጠው ነበር እናቶቻችን የሚወልዱት እና ይህንን ቅዱስ ሩፋኤል የማዋለዱን ስራ ወይም ምጥገር የማድረጉን ስራ እየሰራ የሰዎች ምጥ አሁን በጣም ብዙ ጊዜ የሚያምጥ የለም። በ24 ሰዓት ቢበዛ 24 ሰዓት የሚያልፍበት የለም። ቢበዛ 3 ቀን የሚያልፍበት የለም። ቶሎ ይገላገላሉ እና የቅዱስ ሩፋኤል ረድኤት ነው። እስከ 40 ቀን ድረስ እናቶቻችን የሚያመጡበት ጊዜ ነበረ፣ በተለይ በኦሪት እንደሚነገረው ማለት ነው። ይሄ ነው። ቅዱስ ሩፋኤል መላከ ኃይል እየተባለ ይጠራል። ፈታሔ ማኅፀን ወሰፋዲል ይባላል። ሐኪም ሰማያዊ ይባላል። በጣም ብዙ ናቸው ስሙ፣ ምክንያቱም የረድኤቱ የአባትነቱ፣ የፈታሔ ማኅፀንነቱ ስሞች ናቸው። ይሄ ነው። ከዛ ውጭ እኛ የማናውቃቸው እንቀጥላለን ማለት ነው ስለ ቅዱስ ሩፋኤል ገሳጼ ጋኔን ወይም ጋኔንን የሚገስስ በመባል ይታወቃል። የመንፈሳዊ ጥበቃ መልአክ ነው። በሰዎች ላይ የሚያድሩ አጋንንትን፣ ክፉ መናፍስትንና ድህነትን የሚያውቁ ኃይላትን ይዋጋል፣ ያስወግዳል፣ እንዲሁም ከኛ ያባረራል ማለት ነው ይሄ ነው የመጀመሪያው። በዚህም ምሳሌ ብናይ በመጽሐፍ ቅዱስ ላይ ሳራን የምትባል አንዲት እናት ነበረች፣ ወይም ደግሞ ች ወለተ ራዌኤል እናት ሳራ። በሳራ ላይ አድሮ ሰባት ባሎችን ሲገድል የነበረው አስማንዲዮስ የተባለ ጋኔን በቅዱስ ሩፋኤል አማካኝነት ለቆ ወጥቶ ይሄዷል። ቅዱስ ሩፋኤል ይዞ አስጨንቆ ከሱ አስወጥቶ እንዲሄድ አድርጎታል ማለት ነው። ሌላኛው የቃየል ልጆች የጥፋት ስራዎችን ያስተማረውን አዛዚኤል የተባለውን ጋኔን በሳት ሰይፍ እየቀጣ ወደ ጥልቆ የጣለው ቅዱስ ሩፋኤል ነው። እንግዲህ አዛዚኤል የቃየል ልጆች የጥፋት ስራዎችን መኳኳል፣ መቀባባት፣ ማማር፣ መዋብ እና ሌሎችን ጠልፎ መጣል የመሳሰሉትን ስራዎች ይሰሩ ነበረ። ይህን ስራ እንዲሰሩ ያደረጋቸው ሲያስተምራቸው የነበረው አዛዚኤል የሚባል ጋኔን ነው እና እሱን ቅዱስ ሩፋኤል መጥቶ ጥሎታል ማለት ነው። አባሮታል፣ አስወግዶታል። እና ይህን ያደረገው ቅዱስ ሩፋኤል ነው። ይሄ ገሣጺ ጋንነቱን የሚያሳይ ነው ማለት ነው። ከዛ ውጭ መምህረ መንገድ ወመካሪ ይባላል። መምህረ መንገድና መካሪ ነው። መንገድ መሪ ነው። ጦቢያ ለአባቱ ገንዘብ ሊቀበል ሲሄድ በሰው አምሳል ተገልጦ በመጀመሪያ እስከ መጨረሻ ድረስ መሪው ሆኖ ጠባቂና አማካሪ ሆኖ ከችግር ጠብቆታል። አዛሪያ በሚል ስም ተገልጦ ማለት ነው። ጠባቂው ሆኗል ለጦቢት ማለት ነው። የትዳር አማካሪ ሁኖ ያገለግላል። ጦቢያና ሳራን ጦቢያ ሳራን እንዲያገባትና ጋብቻቸው የተባረከ እንዲሆን ምን ማድረግ እንዳለበት አስተምሮታል። ለጦቢያ ማለት ነው። በመንፈሳዊም ሆነ በስጋዊ ጉዞ ላይ የእግዚአብሔር ጥበቃ በመላእክት በኩል እንዴት እንደሚገለጥ የሚያሳይ ነው ይህ ታሪክ ማለት ነው። እንግዲህ ሰዎች በትዳርም ውስጥ ከመጋባታቸውን በፊት ከተጋቡም በኋላ በትዳራቸው በተጋቡ ጊዜም በሕይወታቸው ሙሉ ቅዱስ ሩፋኤል እንደ አማካሪ እንደ ትዳር አማካሪ ሆኖ ያገለግላል እና ቅዱስ ሩፋኤል ለእኛ የተሾመልን ነው እና ቀድሞ ከማግባት በፊት መጠየቅ፣ ባገቡ ጊዜ እሱን መጠየቅ፣ ካገቡም በኋላ እሱን መከታ አድርጎ መኖር እንደሚያስፈልግ የሚያሳይ ታሪክ ነው። ሌላኛው የጸሎት አድራጊ እና ምልጃ አድራሽ ነው። ቅዱሳን መላእክት የሰዎችን ጸሎትና ልመና ወደ እግዚአብሔር የሚያሳርጉና በሰውና በእግዚአብሔር መካከል ድልድይ ሆነው የሚማልዱ ናቸው። ለዚህም ቅዱስ ሩፋኤል ዋናውን ድርሻ ይይዛል። ከቅዱስ ሚካኤል፣ ከቅዱስ ገብርኤል ቀጥሎ ማለት ነው። ቅዱስ ሩፋኤል የቅዱሳንን ጸሎት በሚያሳርጉ ወደ እግዚአብሔር ጌትነት ከሚያስገቡ ከከበሩ መላእክት አንዱ አለቃ እሱ ነው። ለዚህም ከሰባቱ አለቆች አንዱ አለቃኔ ነኝ፣ ወይም እኔ ሩፋኤል ነኝ በማለት ራሱን ገልጧል። በመጽሐፈ ጦቢት ምዕራፍ 12 ከቁጥር 15 ላይ ማለት ነው። አንድኛው ይሄ ነው እና ቅዱስ ሩፋኤል ከላይ ከጠቀስንላችሁ ውጭ መምህረ መንገድ መካሪ መሆኑ፣ መንገድ መሪ መሆኑ፣ የትዳር መካሪ መሆኑ፣ ጸሎት ተቀባይና አድራሽ መሆኑ፣ ምልጃን ከእግዚአብሔር ወደ ሰው የሚያመጣ አማልዶ የሚመለስ መሆኑ እነዚህን ነገር ናቸው። እንግዲህ ከዚህ ቀጥሎ የቅዱስ ሩፋኤል በዓል መቼ ነው የሚከበረው? የዕለቱ ቦር በገባ በ13 የሚከበር ነው። ለዛም ነው እኛ ዛሬ ይህንን ወደ እናንተ ማድረስ ያስፈለገበት ምክንያት በዚህ ምክንያት ነው። ነገ የቅዱስ ሩፋኤል በዓል ነው እና እንኳን በሰላም አደረሳችሁ ማለት እንፈልጋለን። በዚሁ ማለት ነው። አመታዊ ክብረ በዓሉ ጳጉሜ ሶስት በመላው ሀገር በኢትዮጵያ ይከበራል። የቅዱስ ሩፋኤል ማለት ነው። በቤተ ክርስቲያናችን በስፋት ይከበራል። ይህ በዓል የሚከበረው በዓለ ሲመቱና በግብፅ እስክንድርያ አቅራቢያ በምትገኝ ደሴት በስሙ በታነጸች ቤተ ክርስቲያን ቅዳሴ ቤቷ የሚከናወንበት ዕለት ስለነበረ ነው። በዚህ ዕለት ቤተ ክርስቲያኗን ላይ ታላቅ ተአምር አድርጓል። የሊቀ መላእክት ቅዱስ አማላጅነት፣ ፈዋሽነት፣ ረድኤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስከ መጨረሻው ከትናንት እስከዛሬ ከዛሬ እስከ ነገ ለዘለዓለሙ ድረስ ሲጠቀስና ሲነገር የሚኖር ነው ማለት ነው። እንግዲህ ቅዱስ ሩፋኤል ከመጀመሪያው ጀምሮ ፈዋሴ ድውያን ነው ፈታ ማኅፀን ነው። ገሣጺ ጋኔን ነው። መምህረ መንገድ መካሪ ነው። ጸሎት አሳራጊና ምልጃ ተቀባይ ነው። እነዚህን ነገሮች ወደ እናንተ ደረስንላችሁ። እናንተ ደግሞ ይህን ከሰማችሁ በኋላ በተለይ ነፍሰ ጡር የሆናችሁ የቅዱስ ሩፋኤልን መልክ ይዛችሁ መልኩን ገዝታችሁ በመልኩ እንድትሻሹ ሆዳችሁን ጀርባችሁን እያሻሻችሁ ቀድማችሁ እያነበባችሁ ውሃ ፊት ለፊት አቅርባችሁ እያነበባችሁ በማየ ጸሎቱን እየጠጣችሁ ፊታችሁን እየረጫችሁ ማኅፀናችሁን በማኅፀናችሁ ያለውን ፍሬም እንዲታለመልሙ እንዲሁም ደግሞ መጣችሁ እንዲገር እንዲሆን ማድረግ ትችላላችሁ። ድርሳኑ ከተገኘ በጀርባ ማዘል መሳለም እንዲህ እንዲህ አይነት ነገሮች ለቅዱስ ሩፋኤል በወላዶች ወይም ደግሞ በእርጉዞች ሕይወት ውስጥ ትልቅ ቦታ ያለው መልአክ ስለሆነ ይህ እንዲታደረጉ ነው መልእክታችን የምናስተላልፍላችሁ። እንግዲህ እስካሁን ድረስ አብሬያችሁ ወደ እናንተ ይህን ሳደርስላችሁ ቆየሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። የቅዱስ ሩፋኤል ረድኤቱና በረከቱ በሁላችን ላይ ለዘላለሙ ጸንቶ ይኑር። አሚን።